ተከታታዮች ተመልካቾች፣ በሞላው ዓለም ላይ ያላችሁ ኢትዮጵያን ሰላም ናችሁልን? እኛ ጋር ሁሉ ሰላም ነው። እንደው እየጠፋን ነው፣ አልመችን አለ። ኧረ ተው፣ ቪዲዮ ላይክ፣ ዛሬ መቼም ላይክ ካላደረጉኝ፣ ባለፈው ሰርፕራይዝ ይሄን አድርጊሻለሁ በጣም ነው የምትለው። ለማንኛውም ዛሬ ደግሞ ለየት ያለ ሰው ሙሰኪና እቤት ውላለች። እንግዲህ ከልጆቹ ጋር፣ ልጆቹ ወደ መድረሳ ከመላክ ጋር ከሁሉ እንደሰላሁ ሆነልን። ሱቁ ላይ በቃ እኔ ሆኛለሁ አሁን ሙሉ ኧረ ይሸጣል ወላሂ ይሸጥለታል አይዞሽ አንቺ አታስቢ እና እኔ ነኛለሁ ሱቁ ላይ ሌላ አንድኛው ሱቃችን ላይ ደግሞ ያው ደግሞ አጋዥ የስራ ባልደረባ ጨምረናል እዛ ላይ እና ዞሮ ዞሮ ከዛ ተስኖ ነው ምን ብሎ አልመቸናል እና እሷ እቤት ናትና በቃ እንከባከብሻለሁ ባልኩት መሰረት እንግዲህ

በጣም ደህና ነን። ጠፋ ብላ ነው ያው የስራ ጉዳይ ነው ትላላችሁ። እንዴት ታችሁ? ለማንኛውም ብራችን አልሰራን በጣም ነገር ከዛ አራት ሺህ ማለት ነው ማለት ቀሚስ ምናምን ቢሆን ችግር የለውም።

ግን እንደዚህ አትበል። ለምሳሌ እኮ ብር ትፈጃላችሁማ። እዚህ ግን አንድ እኮ ለምሳሌ አልጋ ሲገዙ እዛ ሆነው ከሆነ ነው። ግን እዚህ መጥተው ንግዛ ሲሉ ግን አይቻልም። ለምን ያብረን ደመወዝ የላቸውም ? ስደተኛ ስንባል ደመወዝ የለንም። አስርም አምስትም አትደርሰንም። ቀጥታ መተን የተቀመጠች ብር ነው የምናጠፋው። ብዙ ሰው መልሶ ለስደተኛ የሚጋለጠው እሱ ነውና እቃችሁን በቻላችሁት ወላሂ ገብና ሁኑ እዛ ሆናችሁ ብቻ ሰርቻለሁ ብላችሁ ብትመጡ

ኢትዮጵያ እንደ ምን ማለት ነው? እሺ ነገም ባረን አሁን ከሳውዲ የመጣውን በዓል ምን ለብሰሽ ታውቂያለሽ? እንደው እዚህ ግባ የሚባል ወደ ውጭ ዝም ብሎ ወላይ ነው የምላችሁ። ብራችሁን እዛ ታጥፉ። እዚህ ዘመናዊ እኛ እዛ ኦሪጂናል ይመስለናል። ወላይ ከቱርክ ከቻይና ከየተለያዩ ሀገሮች ኦሪጂናሎች ኢትዮጵያ ይገባሉ። ከሳውዲ ከብዙ ሀገራት ከዱባይ ኦሪጂናል ኦሪጂናሉ ነጋዴ ይዞት ይመጣል። ኢትዮጵያ ነው። የቱርክ እኮ ነው ያው እኮ አለ የተባለ ነው። አስራ ሦስት ሺህ ብር፣ አስራ ሦስት ሺህ ብር። ያ ይሄ የምታመጡት አይደለም። ይሄ ዝም ብሎ ይዛችሁት የምትመጡት አይደለም። እንደዚህ ነው የሚያብረቀርቀው። ወላሂ ነው የምላችሁ። አበያው ራሱ ማለት ነው እና ዝውራችሁን ብዙ አታውቁ ለልብስ እዛ ነው እንግዲህ ወላይ እነዚህ ይቺ ይቺ ወደ 500 አንተ 5000 500 ጨርሰዋል እቺ እቺ 2500 ብር ነው የገዛሁሽ። ብር ወላይ ብር እንግዲህ

እና እንዴ ሆናለች እንግዲህ። ለማንኛውም በቀላሉ መደሰት ቀላል እኮ ነው። በሰርፍራይዙ አዎ። በዛው አጋጣሚ ካሜራ ማናችንን ማኖቻችንን እንትን በሉልን፣ አመስግኑልን። እናመሰግናለን።